ሰላም ተመልካቾቼ እንኳን በሰላም ወደ ቻናል የመጣችሁ። ዛሬ ሁለት አይነት ቪዲዮ አሰራር እናያለን። አንደኛው ይሄ በሰው ድራማ መስራት ነው። ሁለተኛው ደግሞ እንስሳቶችን ተጠቅመን ልክ እንደ ሰው እየተናገሩ እንዴት ክሬት እንደምናደርግ እናያለን። በዚህ ቪዲዮ በስልካችን ብቻ ተጠቅመን እንዴት ክሬት ማድረግ እንደምንችል እናያለን። እንደገና ደግሞ ነፃ የሆኑ አማራጮችን ሰዎችን እንዴት እንደምንጠቀምም እናያለንማ። ለዩቲዩብ ቪዲዮ እየቀረጽኩ ነው። ደህና ናችሁ? አቤት ጋሼ ድመት እንዴት ነዎት? እነዛ ደግሞ ምን ይደንሳሉ? አያሻቸው። አዎ፣ ለዚሁ ለፈረደበት ለቲክቶክ ይሆናላ። በሉ ደህና ዋሉ፣ እኔ መሄዴ ነው። ቻው። እሺ። የመጀመሪያው ስራችን የሚሆነው ኢሜጆችን ጀነሬት ማድረግ ነው። ለመጀመሪያው በሰው ለምንሰራው ቪዲዮ ለሱ ደግሞ ማይክሮሶፍት ዲዛይነርን እንጠቀማለን። በስልካችን ዳውንሎድ ካደረግን በኋላ አፕሱን ኢሜይል አድሬሳችንን ተጠቅመን ሳይን አፕ እናደርጋለን። ዲዛይነር ውስጥ ከገባን በኋላ ክሬት ዊዝ ኤአይ የሚለው ላይ ክሊክ እናደርጋለን። ከዛም ኢሜጅ የሚለውን እንጫናለን። ዲስክሪፕሽን የሚለው ላይ ከገባን በኋላ ሳይዙን እናስተካክላለን። የምንፈልገውን ፕሮምት እንጽፋለን። ይሄ ቪዲዮ ታርጌት የሚያደርገው እንዴት የዩቱብ ሾርት ወይም ደግሞ ለቲክቶክ የሚሆን ቪዲዮ ክሬት እንደምናደርግ በስልካችን ስለሆነ፣ ስለዚህ ሳይዙን ወደ ፖርትሬት እንቀይረዋለን። ለዲስክሪፕሽኑ ይህንን ፕሮምት ተጠቅም ያለው ቪዲዮውን ፖዝ አድርጋችሁ ማየት ትቻላላችሁ። ከዛ ጀነሬት የሚለው ላይ እንጫናለን። ጀነሬት የሆኑት ኢሜጆች ይህን ይመስላሉ። የምንፈልገውን አይነት እስከምናገኝ ድረስ ጀነሬት እንደገና ማድረግ እንችላለን። ወደ ስልካችን ዳውንሎድ ለማድረግ የምንፈልገውን ኢሜጅ ከተጫን በኋላ ሴቭ የሚለው ላይ እንጫናለን። ቀጣዩ ስራችን የሚሆነው አኒሜሽንን ክሬት ማድረግ ነው። እዚህ ጋር አንድ የሞከርኩትንና ነገር ግን ያልተሳካልኝን ነገር ላሳያችሁ ፈልጋለሁኝ። አንድ ኢሜጅ ብቻ ተጠቅመን የተለያየ ባክግራውንድ ለመቀያየር የሚያስችለን ለመፍጠር ነው። ቻት ጂፒቲን ባክግራውንዱን ብቻ ወደ ሆም እንዲቀይረው ስጠይቀው የተለያየ ኢሜጅ ነው የፈጠረልኝ። ልጅቷ አንድ አይነት መልክ የላትም። ስለዚህ ሌላ መንገድ እንጠቀማለን። ለዛም አዶቤ ኤክስፕረስን እንጠቀማለን። አዶቤ ኤክስፕረስ ውስጥ ከገባን በኋላ ጀነሬቲቭ ኤአይ የሚለው ላይ እንጫናለን። ወደ ታች ስክሮል ስናደርግ አፕሎድ ኢሜጅ ቱ ስታርት የሚለው ላይ ተጭነን የምንፈልገውን ፎቶ አፕሎድ እናደርጋለን። ፎቷችን አፕሎድ ከሆነልን በኋላ ዲስክሪፕሽኑን እንጽፋለን። ቼንጅ ባክግራውንድ ቱ ኤወል ፈርኒሽድ ሆም ብዬ ነው የጻፍኩት ለዚህ። ከዛ ኔክስት የሚለውን እንጫናለን። ቀጥሎ ብረሽ ሳይዝ የሚል ይመጣልናል። የብረሹን ሳይዝ አስተካክለን የምንፈልገው ኤሪያ ላይ ሃይላይት እናደርጋለን። ሃይላይት አድርገን ከጨረስን በኋላ ኢንሰርት የሚለውን እንጫናለን። ክሬዲታችን ካለቀ ላያስጠቅመን ስለሚችል ከተቻለ በኮምፒውተር ላይ መጠቀሙ የተሻለ ይሆናል። እዚህ ጋር እንደምናየው ሶስት አማራጮችን ይሰጠናል። ወይ ከፈለግን እንደገና ጀነሬት ማድረግ እንችላለን። የምንፈልገውን ኪፕ ማድረግ እንችላለን። የምንፈልገውን ካገኘን በኋላ ዳውንሎድ የሚለው ላይ ተጭነን ዳውንሎድ እናደርጋለን። አኒሜሽኑን ለመስራት ፒክስቨርስ የሚል አፕሊኬሽን እንጠቀማለን። ወደ ስልካችን ዳውንሎድ ካደረግን በኋላ ኢሜይል አድሬሳችንን ተጠቅመን ሳይን አፕ እናደርጋለን። ሳይን አፕ ስናደርግ ዘጠና ክሬዲት ይሰጠናል። በየቀኑ ደግሞ ስልሳ ክሬዲት ይኖረናል። ሁለት ቪዲዮዎችን ለመስራት ያስችለናል። ሳይኒን ካደረግን በኋላ የምንፈልገውን ኢፌክት እዚህ ጋር ፊት ለፊት ከምናያቸው የዳንስ ኤፌክቶች አንዱ እንመርጣለን። ዩዝ ቴምፕሌት የሚለው ላይ እንጫናለን። ከዛም ከስልካችን ላይ ፎቶ አፕሎድ እናደርጋለን። ወዲያውኑ ካልመጣልን ፊት ለፊት እንደገና አጥፍተን ወደ ነበርንበት ስንመለስ ያሳየናል። ምንም ነገር የምንጽፈው ነገር የለም። ክሬት ብቻ የሚለውን ላይ እንጫናለን። ቪዲዮችንም ሬዲ ሲሆን ያሳየናል። ከዛም ዳውንሎድ ለማድረግ እዚህ ጋር እንጫናለን ወደ ስልካችንም ዳውንሎድ እናደርገዋለን ከዚህ ቀጥሎ የምሰራው ስቴፕ መተው ትችላላችሁ እንደ ፍላጎታችሁ ኮምፒውተር ያስፈልጋል ለዚህኛው ፒክስሃበርስ ላይ ስፒች የሚለው ላይ ክሊክ እናደርግ ና ቪዲዮ ክሬት ያደረግነውን አሁን አፕሎድ እናደርገዋለን ቀጥለን አፕሎድ ኦዲዮ የሚለውን ተጭነን ኦዲዮ አፕሎድ ካደረግን በኋላ ክሬት የሚለው ላይ እንጫናለን። ስለዚህ አሁን ቪዲዮችን ሬዲ ሆኗል። እንደምታዩት ጥሩ የሆነ ሊፕ ሲንክሮናይዜሽን አለው። እዚህ ጋ ተጭነን ዳውንሎድ እናደርገዋለን። ቀጥሎ ደግሞ ለእናት ካራክተር የሚሆን ኢሜጅ ጀነሬት እናደርጋለን። ማይክሮሶፍት ዲዛይነርን ተጠቅመን የምንፈልገውን ኢሜጅ ካገኘን በኋላ ተመልሰን ወደ ፒክሳቨርስ እንሄድና ጀነሬት እናደርጋለን ቪዲዮ ለፒክሳቨርስ የተለያየ ኢሜይል አድሬስ ካለን የተለያየ ኢሜል አድሬስ መጠቀም እንችላለን ሞር ክሬዲት ለማግኘት እንድንችል። ስለዚህ በተመሳሳይ መልኩ አሁንም የሊፕስ ሲንክሮናይዜሽንን እንሰራለን ማለት ነው ለእናት ካራክተር። ይህንን ከጨረስን በኋላ ቀጥሎ የምናየው እንዴት ሄጅንን ተጠቅመን በስልካችን ሊፕ ሲንክሮናይዜሽን እና አኒሜሽን ክሬት ማድረግ እንደምንችል ነው። ሄጅንን ወደ ስልካችን ዳውንሎድ ካደረግን በኋላ ኢሜይል ተጠቅመን ሳይን አፕ እናደርጋለን። ለመጀመሪያ ጊዜ ሶስት ቪዲዮ ክሬት የምናደርግበትን ክሬዲት ይሰጠናል። ከዛ በኋላ ግን መክፈል ይኖርብናል። ሌላ ኢሜይል ካለን የቀያየርን መጠቀም እንችላለን። ነፃ የሆኑ አማራጮችን ከዚህ በኋላ እናያለን። ሳይኒን ካደረግን በኋላ ፎቶ የሚለውን እንጫናለን። በሚቀጥለው ስክሪን ላይ አፕሎድ ፎቶ የሚለውን እንጫናለን። ስታርት አፕሎዲንግ የሚለውን እንጫናለን። ሰሌክት ሞር ፎቶ የሚለውን እንጫናለን። ከዚህ በፊት ዳውንሎድ ያደረግናቸውን ፎቶዎች አንድ በአንድ ወደ ወደ ሄጅን እያስገባን እንሞክራቸዋለን። ሄጅን የወጣት ልጆች እና የልጆች መልክ ያላቸውን ፎቶዎች ስለማይቀበል አንዳንድ ጊዜ የተለያዩ አማራጮችን እንዲኖረን የተለያዩ ፎቶዎችን አፕሎድ ማድረግ እንችላለን። ፎቶዎቹን ማየት ካልቻለን እንደገና ዘግተን ስንከፍተው እናገኛቸዋለን። ወደ ሄጅን አድ ያደረግነው ፎቶ አፕሎድ ሆኖ ሲጨርስ ፎቶውን እንጫናለን። ከዛ ኮንቲኒው የሚለውን እንነካለን። የሚቀጥለው ፔጅ ላይ ስም፣ እድሜ እና ጾታ እናስገባና ሰሜት የሚለውን እንጫናለን። ከዚህ በኋላ ነው ፎቷችን አፕሩቭ መሆኑን አለመሆኑን የሚነግረን። እዚህ ጋር እንደምናየው ፌል እንዳደረገና አንደር ኤጅ የሆነ ኮንቴንት እንደተገኘ ይነግረናል። ስለዚህ ካሉን አማራጮች የሚያልፍልንን እስክናገኝ ድረስ ደጋግመን እንሞክረዋለን። ሰሌክት ሞር ፎቶ የሚለው ኦፕሽን ካልመጣልን ስክሪናችን ላይ ሄጅንን እንዳለ ዘግተን ሙሉ ለሙሉ እንደገና ከፍተን እንሞክረዋለን። ፎቶችን አፕሮቭ ከሆነልን በኋላ እዚህ ታች ጋር የምናያትን የአድ ሞሽን በተን ተጭነን ሞሽን አድ እናደርጋለን። ፕሮምት እንደ ፍላጎታችን መጨመር እንችላለን። ለዚህኛው ሞሽን ቶኪንግ ዊዝ ሃንድ ጀስቸር ኤንድ ቦዲ ሙቭመንት ብዬ ከዛ አድ ሞሽን የሚለውን እንጫናለን ማለት ነው። ለሌሎቹም ፎቶዎቻችን በተመሳሳይ መልኩ ሞሽን ክሬት እናደርጋለን። ዌልከም ቱ ዘ ኒው ኤራ ኦፍ ቪዲዮ ክሪኤሽን ዊዝ ሄይጅን ሞሽን ጀነሬት አድርገን ከጨረስን በኋላ ጀነሬት የሆነው ሞሽኑን ስንጫነው ሶስት ኦፕሽኖች ይሰጠናል። አማረኛ ንግግርን ለማስገባት ሪከርድ ዩር ቮይስ የሚለውን አማራጭ እንጠቀማለን እሱን እንጫላለን። የማይክሮፎኑን በተንከነካን በኋላ ድምጻችንን ሪከርድ ማድረግ እንችላለን። እስከ ሶስት ሚኒት ድረስ ሪከርድ ማድረግ እንችላለን። አንደኛው ካራክተር የሚለውን በሙሉ አንዴ ሶስት ሚኒት እስከ ሶስት ሚኒት ሪከርድ አድርገን በኋላ መቆራረጥ እንችላለን ማለት ነው። ሪከርድ ያደረግነው ከተስማማን ራይት ምልክቷን ተጭነን ወደሚቀጥለው ስቴፕ ማለፍ እንችላለን። ካልሆነ ደግሞ ወደ ኋላ መመለሻ ቀስቱን ተጭነን እንደገና ሪከርድ እናረጋለን። ቀጣዩ ስቴፕ የሚሆነው ቪዲዮውን ክሬት ማድረግ ነው። ስለዚህ ክሬት ቪዲዮ የሚለውን እንጫናለን። ከትንሽ ቆይታ በኋላ ቪዲዮችን ሬዲ ሆኗል። በተመሳሳይ መልኩ ወደ ኋላ ተመልሰን ለሌሎቹም እንደዚሁ ቪዲዮ እና ኦዲዮ ክሬት እናደርጋለን። ሰላም ነሽ? ምን ባክሽ። እዚህ የመኪና ዘይት ለመግዛት እየሄድኩ ነው። ከጨረስን በኋላ ወደ ስልካችን ዳውንሎድ ለማድረግ ሴቭ ቪዲዮ የሚለውን እንጫናለን። የሚቀጥለው ስቴፓችን የሚሆነው ካፕከትን ተጠቅመን ቪዲዮችንን ማቀናበር ይሆናል። አካውንት ከሌለን ጂሜይላችንን ተጠቅመን ክሬት እናደርጋለን። ኒው ፕሮጀክት የሚለው ላይ ስንጫን ቪዲዮዎችንና ፎቶዎችን ሰሌክት እንድናደርግ ኦፕሽን ይሰጠናል። ምንፈልገውን ከመረጥም በኋላ ደን የሚለውን እንጫናለን። ከዛም እንደምንፈልገው እናስተካክለዋለን። ፖዚሽኑን ለመቀያየር ከፈለግን ቪዲዮ ላይ ተጭነን ስንቆይ ወደ ምንፈልገው እንድንወስደው ያሳየናል። ትራንዚሽን ለመጨመር በመካከል ያሉትን ቀስቶች ስንነካቸው ትራንዚሽን አማራጮችን ያመጣልናል። ለዚህ ቪዲዮ የተጠቀምኩት ፑል ኢን የሚለውን ነው። ኢፌክት ለመጨመር እዚህ ጋር እንጫናለን። ለምሳሌ የመኪና ድምፅ። የቪዲዮዎቹን ቮሊዩም ለመጨመር ወደ ጎን ስክሮል ካደረግን በኋላ ቮሊዩም የሚለውን ተጭነን ድምፁን እንጨምረዋለን። ሁሉንም ነገር አስተካክለን ከጨረስን በኋላ ወደ ስልካችን ዳውንሎድ ለማድረግ ከላይ ኤክስፖርት የሚለውን እንጫናለን። ስልካችን ላይ ሴቭ ሆኖ እናገኘዋለን ማለት ነው። ቀጥለን ደግሞ የምናየው እንደዚህ አይነት የእንስሳት ድራማና ዳንስ እንዴት በቀላል መንገድ በስልካችን በነጻ ክሬት እንደምናደርግ ይሆናል። ለዛ ደግሞ የምንጠቀመው ኢሜጅ ጀነሬት ለማድረግ ሊዮናርዶ ኤአይ ነው። ወደ ስልካችን አብሱን ከጫንን በኋላ በጂሜይላችን ተጠቅመን ሳይንፕ እናደርጋለን። ቀጥለን ክሬት ናው የሚለውን እንጫናለን። ሞዴሉን እዚህ ጋር ተጭነን ወደ ሊዮናርዶ ፌኒክስ እንቀይረዋለን። ኢሜጅ ዳይመንሽኑን ወደ 9 በ16 እንቀይረዋለን ለቲክቶክ ወይም ደግሞ ለዩቱብ ሾርት እንዲሆን። ወደ ላይ ከፍ ብለን የፕሮምት ቦክስ ውስጥ ፕሮምታችንን እናስገባለን። የተጠቀምኩት ፕሮምት ይሄ ነው። ቪዲዮውን ፖዝ አድርጋችሁ ማየት ትችላላችሁ። ከጨረስን በኋላ ጀነሬት የሚለውን እንጫናለን። ለእያንዳንዱ ኢሜጅ አስር ክሬዲት ይወስዳል። በየቀኑ ሊዮናርዶ ኤአይ 150 ክሬዲት ይሰጠናል። በቂ የሆነ ክሬዲት እናገኛለን፣ ለየቀኑ ማለት ነው። ኢሜጃችን ከትንሽ ሰከንድ በኋላ ሬዲ ሆኗል። የምንፈልገውን እስከምናገኝ ድረስ ፕሮምቱን እያስተካከልን ወይም ደግሞ ተመሳሳዩን ፕሮምት ተጠቅመን እንደገና ጀነሬት ማድረግ እንችላለን። የምንፈልጋቸውን ካራክተሮች ውሻ ሊሆን ይችላል፣ ወይ ድመት ወይም ደግሞ ሌሎች እንስሳቶች ጀነሬት እናደርጋለን። አይዲያ ከፈለግን ቻች ፒቲን መጠየቅ እንችላለን፣ እንግሊዘኛውን ወደ አማረኛ እንዲተረጉምልን። ብዙ ጊዜ ትርጉም አይሰጥም፣ ግን ወደ ራሳችን እኛው በራሳችን መንገድ ኢማጂኔሽናችንን ተጠቅመን ማስተካከል እንችላለን። ዳውን ሎድ ለማድረግ ታች ጋር ያለውን ሞር የሚለውን ተጭነን ሴቭ የሚለውን እንጫናለን። የሚቀጥለው ስቴፕ አኒሜሽን ክሬት ማድረግ ነው። ለዛ ደግሞ ፒክሳቨርስን እንጠቀማለን። ፒክሳቨርስ ውስጥ ከገባን በኋላ ታች ጋር ያለውን የፕላስ ምልክቱን እንጫነው እና ዳውንሎድ ካደረግናቸው ኢሜጆች መካከል አፕሎድ እናደርጋለን። ኢሜጁን ከመረጥን በኋላ ዲስክሪፕሽን ባክስ ውስጥ ቶኪንግ ብቻ ብለን እንጽፋለን። ከዛም ክሬት ቪዲዮችን ሬዲ ሲሆን ከላይ ያሳየናል። በተመሳሳይ መልኩ ለሁሉም የምንፈልገውን ጀነሬት እናደርጋለን ቪዲዮ የምንፈልገውን ኢሜጅና ቪዲዮ ጀነሬት አድርገን ስንጨርስ አሁንም ተመልሰን ፒክሳበርስ ውስጥ እንገባና የዳንስ ቪዲዮን ክሬት እናደርጋለን። ከላይ የምናየውን ኤፌክት የዳንስ ኤፌክት እንመርጣለን። ዩዝ ቴምፕሌት የሚለውን እንጫንና ፎቶ አፕሎድ እናደርጋለን። የመረጥነውን ፎቶ ካላገኘ ነው አፕሱን ዘግተን እንደገና ስንከፍተው እናገኘዋለን። የምንፈልገውን ፎቶ ከመረጥን በኋላ ኔክስት የሚለውን እንጫናለን። ከዛም ክሬት። እንደምናየው ቪዲዮአችን ሬዲ ሆኗል። ጥሩ የዳንስ ቪዲዮ ሆኗል። ሚውዚኩንም ራሱ አፕሱ ነው ክሬት የሚያደርግልን። ስለዚህ ወደ ስልካችን ዳውንሎድ እናደርጋለን ማለት ነው። በተመሳሳይ መልኩ ሌሎቹንም እንደዚሁ አንሜት አድርገን እንጨርሳለን። ቀጣዩ የሚሆነው ድምፃችንን ስልካችን ላይ ባለ ሪከርደር ተጠቅመን ሪከርድ ማድረግ ነው። ራሳችንን ሪከርድ አድርገን ከጨረስን በኋላ እዚህ ጋር ተጭነን ወደ ካፕከት አፕሎድ እናደርገዋለን። ሌሎቹንም ሁሉንም ክሬት ያደረግናቸውን በሙሉ ወደ ካፕከት አፕሎድ እናደርጋለን የመጨረሻው ስቴፓችን የሚሆነው ሁሉንም አንድ ላይ ማቀናበር ይሆናል ስለዚህ ከድምፁ ጋር እያስተያየን እያንዳንዳቸው ካራክተር የሚሉትን ማገናኘት ማለት ነው የሚያስፈልገን ከእያንዳንዳቸው ካራክተር አንዳንድ ቪዲዮ ነው ስለዚህ መደጋገም ኮፒ ፔስት እያደረግን እንደጋግመዋለን ለድመትም ለውሻም እንደገና ለትልቁ ድመትም የምናስገባው ቪዲዮ አንድ አይነት ነው። ድምፁ ብቻ ነው የምንቀያይረው ማለት ነው። ይገኛል ብለሽ ነው። ዱፕሊኬት ለማድረግ ወደ ታች ወርደን ስክሮል ስናደርገው ወደ ጎን ዱፕሊኬት የሚል እናገኛለን። እሱን ቪዲዮውን ተጭነን ዱፕሊኬት የሚለው ላይ እንጫናለን፣ ዱፕሊኬት ይሆንልናል። ዱፕሊኬት የሆነውን የምንፈልገው ቦታ ላይ ወስደን እናደርገዋለን ማለት ነው። ቪዲዮቹ ላይ ጣታችንን በማስቀመጥ ማተለቅም ማሳነስም እንችላለን። ቦታውን በደንብ ከበር እንዲያደርግልን፣ ከዛም ደግሞ ዋተርማርኩን እንዲቀንስልን እንዲያጠፋልን ይጠቅመናል። ኤዲት አድርገን ከጨረስን በኋላ ኤክስፖርት የሚለውን ላይ ያለውን ተጭነን ወደ ስልካችን ዳውንሎድ እናደርጋለን። እትዬ ውሻ ደህና ነዎት? እኔ ደህና ነኝ። ድመት እንዴት ነሽ? የዛሬው ቱቶሪያላችን ይህንን ይመስላል። ትንሽ ኮምፕሊኬትድ ሊሆን ይችላል፣ ግን ደጋግማችሁ ካያችሁት ቀላል ሆኖ እንደምታገኙት አምናለሁ። እስካሁን የሰራነውን ቪዲዮ ሙሉን ከዚህ በኋላ ማየት ትችላላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ኮሜንት፣ ሼር ማድረግ እንዳትረሱ። አመሰግናለሁ። እትዬ ውሻ ደና ነዎት? እኔ ደና ነኝ። ድመት እንዴ ነሽ? ደና ነኝ። እዚህ ገበያ ምን ትሰራለሁ? ቲማቲም ና ቃሪያ መብላት ጀመርኩ እንዴ? ምን እባክሽን፣ ስጋ እኮ ተወደደ። አንቺስ ምንድ ነው የምትሰሪው እዚህ? እኔማ ለዩቲዩብ ቪዲዮ እየቀረጽኩ ነው። ደና ናችሁ? አቤት ጋሼ ድመት፣ እንዴት ነዎት? እኔ ደና ነኝ፣ እናንተ ደና ናችሁ? አው ደና ነን። ምን እየሰራሁ ነው እዚህ ምን እባክሽን፣ ስጋ ጠፍቷል። ከየት ይገኛል ብለሽ ነው። እነዛ ደግሞ ምን ይደንሳሉ? አያሻቸው ው ለዚሁ ለፈረደበት ለቲክቶክ ይሆናላ። በሉደ ነው አሉ እኔ መሄዴ ነው።

ሰላም ነሽ ምን ባክሽ እዚህ የመኪና ዘይት ለመግዛት እየሄድኩ ነው እንዴ በመኪና ዘይት መንቀሳቀስ ጀመርሽ ወይስ ወጡን በዛ መኪና ዘይት መስራት ጀመርሽ አረ ባክሽ አው በመኪና ዘይት መንቀሳቀስ ጀምሬያለሁኝ ባክሽ ጸጉር ቤት እየሄድኩኝ ነው አሁን አታቁሚኝ ቻው ደህና ዋይ